አህለን ሀባይብ ዛሬ በአዲስ ነገር መጥቻለሁ። ማንም ያልሰመው ማንም ያልዳሰሰው ነገር እየላችሁ መጥቻለሁ። እንዲሁም የናፈቀቻችሁም ፈንድ ሸዋንዬ ከች ብያለሁኝ። ለምን ጠፋይ፣ ለምንስ ወደ ዩቱብ አመጣም የሚለውን ዝርዝር አድርጌ ነግራችኋለሁ። እንግዲህ ቆንጆቹን ዛሬ ሰብሰብሰብ አድርጌ ከግራና ከቀኝ እያቸው ከች ብያለሁኝ። እንግዲህ አዲሷስ ምን ይዛ ልመጣ የሚለውን አብረን እናያለን ማለት ነው። እነኚህኞቹ ውስ የወሎቹ ቆንጆዎች በምን መጡ የሚለውን ሁሉንም እንግዲህ ዘርዘር አድርጌ ዛሬ እፈተፍትላችኋለሁ። እናንተ ብቻ ላይክ እያደረጋችሁ፣ ኮሜንቱ ሸብረቅ እያደረጋችሁ እንዲሁም አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተከታተሉኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻና የቤተሰቦች እንዴት ናችሁ? ከኒ ጋለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለው ሁላችሁም በያላችሁበት አላህ ይጠብቃችሁ እያልኩኝ ሰላም ለሀገራችን። እንግዲህ ሁሌም እንደምላችሁ ለቻናል አዲስ የሆናችሁ ሰብስክራይብ እንዳይረሳ ማለት ነው። ዛሬ በአዲስ ነገር መጥቻለሁ። ማንኛችሁም ያልሰማችሁት ጠፍታ ጠፍታ እንግዲህ መቼም በዩቱብ አልመጣችም በቲክታክ ብቅ ብላ እንግዲህ አዲስ ነገር አሰምታናለኝ። አዲሱስ ነገር ከማነው የተሰማው ማናትስ? ብላችሁ ጓጉታችሁ ይሆናል። እምነግራችሁ ይሆናል እንግዲህ ወሎቹንም የወሎቹን ቆንጆዎች እያቸው መጥቻለሁኝ። እንግዲህ የኢሳምን ቆንጆዎች ማለት ነው፣ የበፊቷን ኢክራምና የአሁኗን ናዲያን ቆንጆቹን እየላችሁ መጥቻለሁኝ። እንግዲህ ሁሉም ላይቭ ላይ ቁጭ ብለው እያስተላለፉትን አንዳንድ ነገር እንላለን ማለት ነው። ኮሜንታተሮችም እየጠየቁት እነሱም እየመለሱት ነገር አለ እኛም እንግዲህ ለምን ለቱ ቤተሰቦቻችን ይዘንላችሁ በቃ አንለም ብዬ እያላችሁ ብቅ ብያለሁኝ። እንግዲህ መጀመሪያ እንግዲህ ከጠፋችሁ ከናፈቀቻችሁ ከምትወዷት ከፈንድሸዋ በፊት ስንረግጣት የነበርነው አሁን ረገጠው ውስጥ የሌለች ሙሉ በሙሉ የተለወጠች በጣም የሚገርም ለውጥ ያሳየች ከነበረችበት በ የሰው ልጅ ማለት ነው። አተሳሳት አይባልም፣ ሁላችንም እንሳሳታለን። ነገር ግን ስህተታችንን አውቀን ወደ ፈጣሪያችን ስንመለስ ያሰላ ምን አይነት ለእኛም እርካታ አለው፣ ለወዳጆቻችን ምን አይነት እርካታ ይሰጣል ማለት ነውና ፈንድሸዋ እንግዲህ እንደምታውቋት ምን ያኔ ስለሷ ብዙ ማለት አልችልም ያልሰራችው ወንድ የለም፣ በጭራሽ እሷ ማለት ነው። ከብዙ ወንዶች ጋር ሰርታለች፣ ከብዙ ተረግጣለችም ማለት ነው። ከብዙ ወንዶችም ጋር ስለተረገጠች ስለሰራችም ተረግጣለች ማለት ነው። ያም የሆነበት ምንድን ነው? እንግዲህ ፈንድሸዋ ያው ፈኪን ተምየሉም ላይ ስለምታዋት እርግጥና እርግጥ ነው ማለት ነው። ታውቃላችሁ ፈንዲሽዋ እንግዲህ ከዩቱብ ከጠፋች ቆይታለች። ከአንድ ወር በላይ ሆናት ማለት ነው። የጠፋችበትንም እንግዲህ ተናግራለች፣ ነግራችኋለሁ ማለት ነው። ነገር ግን ሁላችሁም ሁላችሁም ከሰው ልጅ ስህተት ከብረት ዝገት አይጠፋም ይባላል እና እንሳሳታለን፣ ግን ለመለወጥ እንሞክር ማለት ነው። ሀቂቃ የእኛ የኦዲንሶቻችሁ የኛ የተከታታዮቻችሁ አስተያየትም ሆነ ስድብም ሆነ ምንም ሆነ ለእናንተ ትክክለኛ ለውጥና ለውጥ ነው። እይታችንም ለእናንተ ለውጥ ነው። ላይካችንም ለእናንተ ለውጥ ነው። ኮመንታችንም ለእናንተ ለውጥ ነው ማለት ነው። እኛ ኦዲንሶቻችሁ ለእናንተ ከባድ ቢዝነሶቻችን ነን ማለት ነው። በሁሉም ነገር እንለወጣችኋለን በቢዝነስም በአእምሯችሁም ማለት ነው። እና አሁን እኔ ፈኪያ ጋር ያየሁት በቃ በትክክል የእኛ ነገር እንደለወጣት ነው። በቃ ከፈጣሪዋ ጋር በደንብ እንደተገናኘች ነው የሚያሳየው ማለት ነው። ፈኪያ እንግዲህ ከዩቱብ የጠፋችበት ምክንያቱ ያው እናንተ ይህችን ጫፏን አዳምጣችሁ ነው የምትሄዱት መቼም እስከ መጨረሻ አታዳምጡኝም። ፈኪያ እንግዲህ ፈንድሸዋ የጠፋችበት ምክንያት አንድና አንድ የማይታሰብ የማይገመት ሀሳብ ነው። እንዴት ብትሉኝ ከእሷ ይሄ አይጠበቅም ማለት ነው፣ አንጠብቃትም። ተለውጣል እያለ ነው። ነገር ግን በዚህን ያክል ደረጃ ትለወጣለች ብዬ እኔ በጭራሽ አስቤያት አላውቅም። ምክንያቱም ካሳየችን ከአክቷ ከሁኔቷ፣ አረ ወይኔ! እየተማረች ነበር እኮ፣ ግን እየተማረችም ያንን ነገር ስለምታረግ በዚህን ያክል ደረጃ ትለወጣለች ብዬ አስቤ አላውቅም። እንግዲህ ወደ ገደለው ስገባላችሁ፣ ፈኪያ ምን አለ መሰላችሁ? እሺ ለመስማት የጓጓችሁ እሺ፣ ማን ነው እዚህ ፓርት ላይ እየሰማኝን ላይክ የሚያደርግ ማለት ነው? ለመስማት የጓጓችሁ ፈኪያ እንግዲህ ሆዳ በዩቲዩብ ከወንድ ጋር አታውኝም ብላ ደመደመችው። ለዩቲዩብ ቪዲዮ እንግዲህ ከወንድ ልጅ ጋር አልሰራም ከወንድ ጋር ቪዲዮ አልሰራም፣ አልላላጥም፣ አልገለሸላለጥም፣ አልለጣጠፍም ብላ እንግዲህ ተናግራለች ማለት ነው። ማሻላህ ማሻላህ፣ ተክቢር በሉ፣ ተክቢር በሉ። በአሁኑ ሰዓት የባሰ የባሰ ሴቶች እየተለጣጠፉ እየተጋጋጡ ባየንበት ሰዓት ፈኪያ በዚህን ያህል ደረጃ ተለውጣ ማየት ምን ያክል ደስታ ይፈጥራል? ምን ያክል ወላህ፣ እኔ አላህ ይጨምርልሽ ነው ያልኩት። በእውቀት ለእውቀት ይጨምርልሽ። መማር ማለት ተምሮ እንደዚህ በተግባር ሲያሳይ ነው። ቀጤበት ነው የምለው። እንግዲህ እናንተም ያላችሁን አስተያየት እንግዲህ ሰፋ አድርጋችሁ አሸብርቁት። በዚህ ያክል ደረጃ እንግዲህ አሰምታናለች። ፈጣሪ ወስዋሽን የያዝላት ነው የምንለው። ምክንያቱም ከወንድ ልጅ ጋር ብቻ አይደለም ቢዝነስ በተለያዩ ቢዝነሶች መንቀሳቀስ እንችላለን፣ ከእነሱ ጋር ተለጣጥፈን በሰራን ብቻ አይደለም ቢዝነስ የሚመጣው፣ የራሳችን ቢዝነስ መስራት እንችላለን ብላለች ኢክራምም እንግዲህ በዚህ አኳኗ ለብቻዋ ትቀጥላል ብለን እናስባለን። እንግዲህ ፈኪያን አላህ ይጨምር። ልጅ ያላችሁ ሁላችሁ ማሸብርቆት ነው። ምለው ላይ በጣም ገርሞኛል። ለምን ጠፋች? ምን ሆናት ነው? ምን ሆና ነው እቺ ልጅ እያልኩ ነበር ማለት ነው። ወይንስ የራሷ ስራ ጀምራለች? ልብስ ምናምን መሸጥ ጀመረች? እንዴት እስጠፋይ ከዩቲዩብ እያልኩኝ ለራሴ ጥያቄ እያቀረብኩ ነበር ማለት ነው። ምላሽ አላገኘሁም እንጂ ማለት ነውና፣ ለካ በዚህን አይነት ቪዲዮ ለመንጣት ፈልጋ ነው እንግዲህ አልመጣም ከወንድ ልጅ ጋር ብላለኝ። ወይኔ እንግዲህ አላህ ላንቺ ያለውን ዘው ይዘውጅሽና አብረሽ ከሱ ጋር የምትሰሪ ያደርገው ሷል ሄሆን ይሆነውን አላህን የሚፈራውን ያንቺን ሐቅ የሚጠብቅልሽም ባል ይስጥሽና አብረሽ ትሰሪያለሽ ብለን እናስባለን። እስከዛው ድረስ በርቺ ጠንክሪ እንላለን ማለት ነው። እንግዲህ ወደ ወሎቹ ላቀነ ወደ ወሎቹ እንግዲህ ላይ ላይ ብላይ አቶ ይሳም ቆብ ብሎ ምን እንዳለ አብሮ ከናዲያ ጋር እንጫወታለን ምን አለ አትሉም እንግዲህ ያው እሱ ላይቭ ላይ ሲቀመጥ ያስለፈልፈዋል ለምን እንደሁ አይገባኝም ላይቭ ደግሞ ኤዲት አይደረግም ቀጥታ ነው የሚተላለፈው እና ኮሜንታተሮችም ደግሞ አሉ አሉ ሀሳብን የሚያዘረግፉ እንግዲህ ናዲያም አጠገቡ ነበረች እንግዲህ የወሏ ቆንጆ በነገራችን ላይ ኢክራምን ቆንጆ ናት፣ ናዲያም ቆንጆ ናት ማለት ነው። ነገር ግን ጥያቄው እዚህ ጋር ምን መሰላችሁ፣ ማን ነው ቆንጆ ተኢክራምና ተናዲያ? ማንስ ነው ሜካፕ የሚጠቀመው? ነው እንግዲህ ጥያቄው የቀረበለት ለኢሳ ማለት ነው። እንግዲህ እሱ ምላሽ የሰጠው ሁለቱም ቆንጆ ናቸው ሁለቱም ሜካፕ አይጠቀሙም፣ እንዲሁ አላህ የፈጠራቸው ቆንጆ ናቸው ብሏል። ሀቂቃውን ስነግራችሁ ሁለቱም በጣም ቆንጆ ናቸው ማሻላህ። ነገር ግን ናዲያ አይታችኋ ከሆነ ሜካፕ ትጠቀማለች አይደለም። ኢክራም አልፎ አልፎ ብትጠቀም ራሱ አያምርባትም ሜካፕ ማለት ነው። ናዲያ ደግሞ እንዲሁ ቆንጆ ሆና ሜካፕ ስትጨምርበት መልኳ ይቀየራል። ለምን እንደው አላውቅም፣ መልኳ ቀየር ነው የሚለው ያችን፣ አዲያ አመስላችሁም ማለት ነው። ኢክራም ጭራሽ ያምርባትም በሜካፕ እንዲሁ አላህ የሰጣት ቅመም ናት። በጣም ቆንጆዬ ልጅ ናት ማለት ነውና የወሎቹ ቆንጆዎች። እንግዲህ ሁለቱም ሜካፕ የለባቸውም፣ ሁለቱም ቀይ ናቸው ብሎ መልስ ሰጥቷል። እንግዲህ ያው ብዙም አለፈለፈም፣ ብዙም ለማውራት ምክንያቱም የሚያወጣላት የለም። ኢክራም እንግዲህ አብረው ብትለይም እንግዲህ የሆነ ነገር ስታገኙ እኮ ነው እናንተ ለፍልፎ ለፍልፎ በዛኛው ሚዲያ ላይ ስለበቀው ያን እለት ብዙ ሊያወጣ አልቻለም። ነገር ግን ናዲያም በጣም ቆንጆ ናት እያለ እንግዲህ ያው እናንተ ለመብላት ስትፈልጉ አብራችሁ ካላችሁት ጋር ከበድ ከበድ ታደረጉ የለም እንደዛም እያካበደ ነበረ። ሀቂቀውን ቆንጆ ናቸው ሁለቱም። እኔ ከወሎ ልጆች ይህን ይህ ነው ብዬ የማወጣላቸው ነገር የለም፣ ግን ኮሜንታተሮች አቤት አቤት፣ እነትክክል እነትክክል አረ ናዲያ ትበልጣታለች፣ አረ ኤክራም ትፈልጣታለች። እንዴ ኤክራም ኤክራም ጋር ምኗም አትደርስ፣ ናዲያ ናዲያ ጋር ኤክራም ምኗም አትደርስ። እነ ትክክል ማለት ነው። እዛም አለን እዚህም አለን የምትሉ ሰዎች ማለት ነው። ሁለቱም የወሉ ሸበላ ናቸው፣ ቆንጆ ናቸው። እንግዲህ ኤክራም እንግዲህ ከማን ጋ እንደምትሰራ አናቅም። ወይ እንደ ፈኪያ ከወንድ ጋር አቁሚያለው ብላለን ትመጣለች። አይታወቅም። እሱ የፈጣሪ ስራ ምን ይታወቃል። ለብቻቸው ሴቶች ሰርተው ራሳቸውን ሊለውጡ ይችላሉ ማለት ነው። ኢሳም እንግዲህ በወሎ ከወሎ ልጆች ጋር ከነ ናዲያ ጋር ሸብረቅረቅ እያለ ይገኛል። ነገር ግን ናዲያና ሚፍታህ በምን ተለያዩ የሚለውን እስካሁን ድረስ አላገኘንም። ለምንስ የሉም አብረው የሚለው መልስ እስካሁን አላገኘንም። እስከምናገኝ እንግዲህ እናንተም ጠብቁ እኔም እጠብቃለሁ። ሳገኝ ትኩሱ መረጃ እየላችሁ እመጣለሁ። እኔ እህታችሁ ማለት ነው ፈኪያን እንግዲህ። አላህ ይጨምርላችሁ እያላችሁ ብቻ ሸብረቅ አድርጉት ማለት ነው። እንደ ተለመደው ሁል ጊዜም እንደምላችሁ ሰብስክራይብ እንዳይረሳ። የዛሬ ቪዲዮ እንግዲህ የደስታ ነው። የፈኪያን አክባር የናፈቀቻችሁ እንድትሰሙን የመጣሁት ሰላም ቆዩልኝ። ላለሁ ለነበረን ቆይታ ከልብ ከልብ አመሰግናለሁ እስከ መጨረሻ ላዳመጣችሁልኝ ማለት ነው። እንግዲህ ፈጣሪ ሀገራችንን ሰላሙ ያወርድልን፣ እኛንም በያለንበት ይጠብቀን እያልኩኝ ባይ ባይ